ሰላም የተከበራችሁ ተመልካቾቻችን፣ በእያላችሁበት በተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀንላችሁ ዜናዎቻችን ይዘን መተራል እስከ ዜናዎቻችን ማብቂያ ድረስ ሰብራችሁ እንድትቆዩ በአክብሮት እየጋበዝን ዋጫጭሮቹን በማስቀደም እንጀምር ይሆናል የብልጽግናው አገዛዝ ጦር በመጫ መራዊ አቅራቢያ በምትገኘው ብራቃት ከተማ ተመሳሳይ የግፍ ጭፍጨፋ አካሂዷል። በሰሜን ጎጃም ዞን በደቡብ መጫ ብራቃት ቀበሌ ላይ ሕፃናትን፣ አዛውንቶቹን፣ እናቶችን፣ የእምነት አባቶችን ከአምሳ በላይ የሚሆን ንጹሃንን ተጨፍጭፈዋል ተባለ። ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝ አልቻለችም። የኢዜማ ተወካይ በመሆን ያገለገለችው የገነት አራጌ ቤተሰቦች ለሚዲያ ተናገሩ። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ጸደቀ። እነዚህና ሌሎቹን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችን እንድትቆዩ በአክብሮት ጋበዝን። በሜንጫ ብራቃት ከተማ እርስ በርሱ የተዋጋው የአገዛዙ ጦር ከሰላሳ በላይ ንጹሀንን ገደለ። ከፋኖ ጋር ገጥሞ ሲሸነፍም እርስ በርሱ ሲዋጋም ማብራጃውን የንጹሀን ጭፍጨፋ የሚያደርገው የብልጽግናው አገዛዙ ጦር በሜንጫ መርአዊ አቅራቢያ በምትገኘው ብራቃት ከተማ ተመሳሳይ ጭፍጨፋ አካሂዷል። በዚህም ትላንት የካቲት 22 2017 ዓ ም በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ቃት ከተማ ላይ የአድማ ብተናና የመከላከያ ሰራዊት መካከል በተደረገ የእርስ በርስ ውጊያ ምክንያት ያገዛዙ ሰራዊት አባላት ሰላሳ ንጹሀንን ገድለዋል። እነዚህ ጨፍጫፊ ያገዘው ሰራዊት አባላት ቤት ለቤት እየዞሩ ወፍጮ ቤት ጭምር እየከፈቱ እየገቡ ንጹሀንን ሰዎች መግደላቸውን ነው ሮሃ ከአካባቢው ነዋሪዎች የሰማቸው። የተዋጉት እርስ በእርስ ከአድማ ብተና ጋር ነው የሚሉት አስተያየት ሰጪዎች፣ ከውጊያው በኋላ ግን እንደለመዱት በየቤቱ እየገቡ ንጹሀንን ጨፍጭፈዋል ይላሉ ነዋሪዎቹ። ውጥረቱ አሁንም እንደቀጠለ አንስተው በግፍ የተጨፈጨፉ ንጹሀን ሰዎች እስካሁን አልተነሱም ብለዋል። በጥቃቱ በስራ ላይ የነበሩ የጸደይ ባንክ ሰራተኞች ሰለባ መሆናቸውንም አንስተዋል። አድማ ብተናው በመከላከያ ከበባ ውስጥ እንዳለ መሆኑንም የሰማን ሲሆን ከበባውን ጥሰው የወጡት አድማ ብተና አባላትም ወደ ፋኖ እየተቀላቀሉ እንደሚገኙም ተገልጿል። ከአመት በፊት እና ከዚያም በኋላ በመርሃዊና ና አካባቢው እንዲሁም በአጠቃላይ መጫ ተደጋጋሚ የግፍ ጭፍጨፋዎች በንጹሃን አማራዎች ላይ ተፈጽሟል። በተለይም ከአመት በፊት በመርሃዊ ከተማ የተፈጸመው ጭፍጨፋ ከሁሉም የከፋና የአገዛዙን ጭካኔ የሚያሳይ ነው ብለዋል። በሸዋ፣ በጎጃም፣ በወሎ፣ በጎንደር ተመሳሳይ ጭፍጨፋዎች ባገዛዙ ወታደሮች የተፈጸሙ ሲሆን፣ ከዚህም ሲያልፍ በድሮንና በጀት ንጹሐን ተገድለዋል። ዘመቻ አንድነት በጎጃም ግንባር አስራ አራተኛ ቀን ውሎም ንጹሐን በግፍ ተጨፈጨፉ። በሰሜን ጎጃም ዞን ደቡብ ሜንጫ አብራ ቃት ቀበሌ ላይ ህጻናት፣ አዛውንቶች፣ እናቶች፣ የእምነት አባቶች ከአምሳ በላይ የሚሆኑ ህጻናቶች ተጨፍጭፈዋል። የጠላት መከላከያ ሁለት ንጹሐን በመግደል ሲያልፍ አካሄዳቸው አላማረኝም በማለት ሲገድል አድማ ብተናው ለምን ትገላላችሁ በማለት በመቅጠማቸው ነው። ይህ እልቂት የሆነው ለምን ገደላችሁ ካላቸውም እንተያያለን በማለት የአብይ አሸባሪ ሰራዊት ያገኘውን ሁሉ ከወፍጮ ቤትም ከቤትም ከባንክም እያወጡ ረሽነዋል። አውደ ውጊያ ሁለት ቀኝ ጌታ የውፍታዊ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ትላንት ማታ አኩሪ ጀብድ ፈጽሟል። በትላንትናው ዕለት ማለትም በመጋቢት 22 2017 ዓ ም ታላቅ ጀብድ የቀጋት ቀበሌ ላይ ልዩ ኦፕሬሽን ተፈጽሞ ነበር። በዚህ አውደ ውጊያ ጠላት አንድ ፓትሮልና አንድ ሲኖሙትና ቁስለኛ አንስቶ ወደ ከተማ ወስዷል። ሁለተኛው ሀዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጅ ብርጌድ በትላንትናው ዕለት ከኮርክ ከተማ የተንቀሳቀሰን ጠላት ቀንድሙን በማለት መልሰውታል። በዚህም አውደ ውጊያ ም ቁጥሩ ያልታወቀ የጠላት ኃይል ተደምስሷል፣ ቁስለኛም ሆኗል። የአገዛዙ ሰራዊት እየከዳ ፋኖን የተቀላቀለ መሆኑ ተሰምቷል። አንድ ብሬና ሰባት ክላሽ ይዘው ፋኖን ተቀላቅለዋል። የአብይ አህመድ ሰራዊት ቀን ከቀን እየከዳ ፋኖን መቀላቀሉን ስራው አድርጓል። በትናንትና ውለት ብቻ አንድ ብሬና ሰባት ክላሽ በመያዝ ስምንት የአገዛዙ ሰራዊት አብራጅድ ብርጌድ መቀላቀል ችለዋል። ዘመቻ አንድነት 14ኛ ቀን በጎንደር ግንባር የአማራ ፋኑ አንድነት ጎንደር የበጋሻው ክፍለ ጦር በአርበኛ ዋና እሞሃ የሚመራው ናሁሰናይ አንዳርግ የብርጌድ መጋቢት 22 2017 ዓ ም ከምሽቱ ሁለት ሰዓት ጀምሮ በታላቁ አዳባት ከተማ ውጊያ በመክፈቱ የአገዛዙን አሽከር ሌሎችም በጎንደረኛ ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድ ማንነቱ ያልታወቀ አመራር ጨምሮ ከ14 በላይ ጠላት ላይመለሱ እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቁ ደግሞ ቆስለዋል። በተጨማሪም አምስት የአገዛዙ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው የአገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግሪያው ጭን ሲፈረጥጥ አድሯል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሀን የፋኖ ቤተሰብ የተበደሉና የተገፉ ሰዎች ዳግመኛ ባገዛው ሰዎች የሚቀጡበትን የስርዓቱ አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢፈጽሙም በነፃ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩ ሲገለግልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖዎች እጅ ገብቷል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁታል ተናግረዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች። ከዚህ በተጨማሪም በክፍለ ጦራችን በአሁኑ ሰዓት በገደብዬ ከተማ ዙሪያ እና በኪንፋዝ በገላ ከተማ አዳዲስ አውደ ውጊያ እየተደረገ ይገኛል። የኪንፋዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን፣ ጠላት ምሽጉን ለቆ መፈርጠጡ ጀምሯል። በውጊያው ከጎንደሬ በጋሻው ክፍለ ጦር በተጨማሪም ንስር በለሳ ክፍለ ጦር አንድነት ኃይል ነው በማለት አብረው እየተሳተፉ ይገኛሉ ከፍተኛ ኪሳራ የደረሰበት ያለው አገዛዙ በኪንቫዝ በገላ ውጊያ አሁን ላይ ድሮን እየተጠቀመ ይገኛል። ቢሆንም በጀግኖች ጎንደሬ በጋሻው ላይ የደረሰ ጉዳት የለም። በሌላ ዜና ጎንደሬ በጋሻዎች አምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ላይ ይገኛሉ። ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝ አልቻለችም። የኢዜማ ተወካይ በመሆን ያገለገለችው የገነት አራጌ ቤተሰቦች እንደገለጹት የካቲት 6 ቀን 2017 ዓ ም አዲስ አበባ ጉለሌ ክፍለ ከተማ መነን ተብሎ ከሚጠራው አካባቢ ከምሽቱ ሁለት ሰዓት ላይ ቀይ ቦነት በለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሻቸው ማግኘት አልቻልም ብለው የኢዜማ ተወካይ የነበረችው የገነት አራጌ ቤተሰቦች ለመሰረት ሚዲያ ተናግረዋል። ገነት ኢትዮጵያ ዜ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ የሴቶች ጉዳይ ተጠሪ በመሆን ያገለገለ ሲሆን የእስሯ ምክንያትም ከዚሁ ጋር ይገናኛል፣ ካልሆነ በስተቀር ሌላ የፖለቲካ ተሳትፎ የላትም ሲሉ ቤተሰቦቿ ገልጸዋል። ገነት ቤተሰቦቿ የአዲስ አበባ ፖሊስ ኮሚሽን ቢሮ፣ የፌዴራል ፖሊስ እና ሌሎች ከወቅታዊ ጉዳይ ጋር ተያይዞ ይታሰሩበታል በተባሉ ጣቢያዎች አፈላልገን የነበረ ቢሆንም አድራሿ ሊገኝ አልቻለም ሲሉ ተናግረዋል። ገነት በመንግስት የጸጥታ ኃይሎች ታፍና ከተወሰደች ከአርባ አምስት ቀናት በላይ መሆኑን ሚዲያዎች አረጋግጠዋል። የዛሬ አራት ዓመት ገደማ በተካሄደው ሀገራዊ ምርጫ ወቅት ኢዜማ ያወጣው መረጃ እንደሚጠቁመው ገነት ከአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነቶች የመጀመሪያ ዲግሪ አግኝታለች። በኢትዮጵያ ፍትህ ሥርዓቶች ማዕከል ያገለገለችው ገነት ኢዜማን ከተቀላቀለች በኋላ በወረዳ አስራ ሰባት በሴቶች ጉዳይ ተጠሪ በመሆን በምርጫ ወረዳው ስራ አስፈጻሚ ሆና መስርታለች። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ ጸደቀ። ዛሬ የፌዴራል መንግስት በክልሎች ጣልቃ አልቃ የሚገባበት ስርዓት የሚሻሻለው አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሁለተኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚያሻሽል ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምጸ ተአቅቦ በአብላጫ ድምጽ ጸድቋል። አዋጁ የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈጉባኤ የሚሰጥ ነው። አዋጁ የፌዴራል መንግስት በክልሎች የሚያቋቁመውን ውጊያ አስተዳደር የስራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈጉባኤ የሚሰጥ ነው። የአፈጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመለት ክልል በአራት ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ አዋጅ የፌዴራል መንግስት በክልል ሎች ጣልቃ የሚገቡበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ ያሻሻለ ነው። በፓርቲው ህንጻ መገንቢያ ከደሞዛቸው ወርሃዊ መዋጮ ባለመክፈላቸው መምህራን ከስራቸውና ከኃላፊነታቸው እየታገዱ ናቸው። በወንዶ ገነት ከተማ መምህራን ያለ ፍቃዳቸው ከወራዊ ደሞዛቸው ለፓርቲው ህንጻ መገንቢያ መዋጮ እንዲቆርጡ እየተገደዱ መሆኑ መምህራኖች ያደረሱንም፣ ሲሆን ይህንን ጉዳይ አላስፈጽምም በማለት የሁለተኛ ደረጃ የትምህርት ቤቱ ምክትል ርዕሰ መምህር ከስራውና ከመምህርነቱ ታግዷል። በተመሳሳይ ሁኔታ በክልሉ የተለያዩ ቦታ ያሉ መምህራን አንዳንድ ቦታ ያለ ፍቃዳቸው፣ አንዳንድ ቦታ ደግሞ በተለያየ መልኩ ተገዶ እንዲፈርሙ በማድረግ ከወራዊ ደሞዛቸው ለፓርቲ ህንጻ መገንቢያ መዋጮ እየተባለ እየቆረጠ መሆኑን መምህራኑ በምሬት ይገልጻሉ። ያለ ዜጋው ሙሉ ፍቃድ ከደሞዝ መቁረጥ ፈጽሞ ህገወጥ ሲሆን፣ በዚህ ኑሮ ውድነት ውስጥ ለምንም ከማይበቃው ደሞዝ መቁረጥ ተገቢ እንዳልሆነ መምህራን ተናግረዋል። ከደሞዛቸው እንዲቆረጥ የተወሰነው እንደ ደሞዛቸው መጠን በፐርሰንት ሲሆን ዝቅተኛው ዜሮ ነጥብ ሁለት ፐርሰንት ሲሆን ከፍተኛው አንድ ነጥብ ስምንት ነው ብለዋል። ትራምፕ የቲክቶክ የሽያጭ ስምምነት ከእግዱ በፊት እንደሚፈረም ገለጹም። ፕሬዚዳንት ዶናልድ ትራምፕ የቻይናው ባይት ዳንስ የቲክቶክን ድርሻ እንዲሸጡ ከኩባንያው ጋር የተጀመረው ድርድር መተግበሪያው ከፊታቸው ቅዳሜ በኋላ በሀገር አሜሪካ ከመታገዱ በፊት በስምምነት ፊርማ እንደሚጠናቀቅ አመላክተዋል። ትራምፕ ቲክቶክ ቻይናዊ ያልሆነ ገዢ እንዲያፈላልቅ እስከ ቅዳሜ ኤፕሪል አምስት ቀን ቀነ ገደብ አስቀምጠዋል። ይህ ካልሆነ ግን ከብሔራዊ ደህንነት ጋር በተያያዘ መተግበሪያው በሀገር አሜሪካ እገዳ የሚጣልበት አስጠንቅቀዋል። ፕሬዚዳንቱ እሁድ ዕለት ጉዳዩን ለጋዜጠኞች ሲያብራሩም አቅሙ ያላቸው በርካታ ገዢዎች አሉን፣ ለቲክቶክ ከፍተኛ ፍላጎት አለ፣ ቲክቶክ በአሜሪካ ሕያው ሆኖ መቀጠሉን ማየት እንፈልጋለሁ ብለዋል። መቶ ሰባ ሚሊየን አሜሪካውያን የሚጠቀሙበትን የአጭር ቪዲዮ መተግበሪያ የቲክቶክ የድርሻ ሽያጭ ስምምነት እንዲሳካ ቻይና ለምትጫወተው ሚና እንደማበረታቻ የታሪፍ ቅናሽ ሊደረጉላት እንደሚችሉም ፍንጭ ሰጥተዋል። ለሰዓቱ ያጠናቀርነውን ዘገባዎቻችንም በዚው ያጠናቀናል። በሌላ ሰዓት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቻናላችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድጠብቁን በአክብሮት ጋበዘን። በድጋሚ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘን።